ስሟ እንዲነሳ ለሐዋርያት ካዘዘ፣ አዎ ከዓለም ሁሉ ቀድማ ጌታ ኢየሱስ ክርስቶስን በማኅፀኗ ስለተሸከመች፣ ስላሳደገችው፣ ጡቷን ስላጠባችው በሕይወቷ በዘመኗ ሁሉ አብራ ከሷ ጋር ከጌታችን ከኢየሱስ ክርስቶስ ጋር የኖረች ይቺ ሴት ይቺ ታላቅ መቤት እንዴት ስለሷማ አብዝተን አንሰብክ? ቤተ ክርስቲያንም ለዚህ ነው በነገረ ስጋዌ ውስጥ የነበራት ድርሻ ቀላል አልነበረምና ከመጀመሪያዊቱ ሔዋን ጋር አድርጋ አነጻጽራ እመቤታችን ያላትን ክብር የምትናገረው። የመጀመሪያዋ ሔዋን ሔዋን በጥንተ ፍጥረት ያለ ጥንተ አብሶ እንደተፈጠረች ሁሉ ዳግሚት ዋን እመቤታችን ያለ ጥንታ አብሶ የተወለደች ናት። ዘርን ባያስቀርልን ኑሮ እንደ ሰደም በሆንን እንደ ገሞራም በፈነዳን፣ አለ ጌታ በልዑል በኢሳያሱ ላይ አድሮ በልዑለ ነብይ በኢሳያስ ላይ አድሮ። ዘርን ባያስቀርልን የተባለችው እመቤታችን እንደ ሰዶም እንዳንሆን፣ እንደ ገሞራም እንዳንጠፋ በጥንታ አብሶ ከጥንታ አብሶ ለይቶ ዘርን አድርጎ ያስቀረልን። አማናዊው በግ ኢየሱስ ክርስቶስ በማህፀኗ ለማደር በአጭር ቁመት በጠባብ ደረት ተወስኖ በኪደተ እግሩ ምድርን እንዲባርክ በቀራኒዮ ላይ ስጋውን ቆርሶ ደሙን አፍሶ እንዲያድነን በማህፀኗ ሊያድር ዘርን አስቀረለን ተብሎ ኢሳይያስ በምዕራፍ አንድ ከቁጥር ዘጠኝ ላይ የተናገረላት። ከዛም ባለፈ ከጥንተ አብሶ ነፃ የመሆኗን ጉዳይ ገብርኤል ሲናገር ወደ እሷ መጣና ጸጋን የተመላሽ ሆይ አላት። እኛ ጸጋን ያገኘነው በጌታ በኢየሱስ ክርስቶስ ነው። እሷ ግን ለዓለም ሁሉ ጸጋ ሊሰጥ ስጋውን ሊቆርስ ደሙን ሊያፈስ በማሕፀኗ ሊያድር ልዑል ማደሪያውን አስቀድሞ በእናቷ ማህፀን ሳለ የአዳም ኃጢአት እንዳይነካ ጠብቆ፣ በጸጋ ሞልቶ፣ በመንፈስ ቅዱስ ጠብቆ አኑሯታልና። ምን አለ? ጸጋን የመላብሽ ሆይ፣ ደስ ይበልሽ አላት። ጌታ ኢየሱስ ክርስቶስ ስጋውን ቆርሶ ደምን አፍሶ! ሞታችንን በሞቱ ከረታ በኋላ ትንሣኤያችንን በትንሣኤው አረጋግጦ ተስፋ ትንሣኤን ሰጥቶ በምድር ላይ ጸጋውን አፍስሶ በጸጋ ልጆች እንሆን ዘንድ ጥምቀትን ሰጥቶ እሱ በእኛ ውስጥ እኛ በእሱ ውስጥ እናድር ዘንድ ቅዱስ ሥጋውን ክቡር ደሙን በጸጋ ላይ ጸጋ ጨምሮ ሰጥቶን አዎ ወደ ሰማይ አርጓል እመቤታችን ግን ይሄ ሁሉ ከመፈጸሙ አስቀድሞ እግዚአብሔር ራሱ ዓለምን ለማዳን በስጋዋ ስጋ ከነፍሷ ነፍስ ነስቶ ለመምጣት አዎ ለይቷታል እና እመቤታችን ቅድስት ድንግል ማርያም ከፍጥረት ዓለም ወይም ሄዋን እመቤታችን ያለ ጥንተ አብሶ ተወለደች ብለን እናስተምራለን ሄዋን የወደቀ መልአክ ሲያታለላት የተታለለው መልአክ የማይገባውን ክብር ፈልጎ የተ የወደቀው መልአክ ሲያታልላት፣ እመቤታችን ግን ታማኙ መልአክ ቅዱስ ገብርኤል አበሰራት። በሕያዋን ጆሮ የሞት መልእክት ሲገባ፣ በእመቤታችን ጆሮ ግን የሕይወት መልእክት ገባ። የመጀመሪያው በሔዋን በኩል የገባው በሔዋን ጆሮ በኩል የገባው ለፍጥረት ሁሉ መጥፊያ ሲሆን በዳግሚት ሔዋን በእመቤታችን አማካኝነት በመልአኩ በቅዱስ ገብርኤል የተሰማው ቃል በእመቤታችን ጆሮ ሲገባ ለዓለም ሁሉ መዳን ምክንያት ሆነ። መጽሐፋችን ምን ይላል? እነሆ ምልክትን ይሰጣቸዋል። ምልክታችን ናት እመቤታችን? እመቤታችን ምልክታችን ናት። እነሆ ድንግል በድንግልና ትጸንሳለች ወንድ ልጅንም ትወልዳለች አለ። እሷ ምልክቱኑ ለዓለም ሁሉ አዎ ታስታውሳላችሁ። ኖህ ከጥፋት ውሃ የዳነባት መርከብ በመርከቧ ውስጥ አርባ ቀንና አርባ ሌሊት ቆይቶ በምድር ላይ ዘናቡ ወይም ባህሩ መድረቁን ለማረጋገጥ የተላከችው እርግብ ምሳሌነቷ ለእመቤታችን ነው። ወይራ ይዛ ዛው ቁራ ተልኮ ነበረ፣ በዛው ቀረ። ይችኛው አርግብ ግን ሄደች የወይራ ዝንጣፊ ይዛ፣ በዓለም ውስጥ የጥፋት ውሃ መድረቁን አመለከተች። እመቤታችንም ምልክታችን ናት መጽሐፍ ቅዱስ ስለሚናገር ይህንንም በድፍረት እንናገር ዘንድ ይገባናል። ምን አለ? እነሆ ምልክትን ይሰጣቸዋል። እነሆ ድንግል በድንግልና ትጸንሳለች ወንድ ልጅንም ትወልዳለች አለ በድንግልና አዎ እሷ በድንግልና ስትመጣ በማ በዓለም ውስጥ የሰፋው የሰረፋው በአዳም ምክንያት የመጣው መርገም ሊጎድል ጥቂት ዘመናት እንደቀሩት አወቅን። የመዳናችን ምልክት ስለሆነች ማለት ነው። ሔዋን አምላክነትን በመሻት ትቢት ሲያድርባት የአምላኳን ትዕዛዝ ስትሽር፣ እመቤታችን ግን የአምላክ እናት እንደምትሆን ከተነገራት በኋላ እንኳ እነሆ የጌታ ባሪያ እንደ ቃል ይሁንልኝ ብላ ትሕትናዋን አሳየች፤ ለመላኩም ፍቃዷ ታዛዥ ሆነች። በጣም እኮ ነው የሚገርመው። እኛ እኮ ደህና ፊልም እንኳ ስናይ አናስቀምጥም። ደህና ነገር በሕይወታችን ሲኖረን ትቢታችን ሞልቶ ይተርፍና የነፍስ ቅድስናችንን ያሳጣናል። እመቤታችን ግን አምላክን ትወልጃለሽ። እስቲ ከኛ መካከል ጠቅላይ ሚኒስተር የወለዱ እናቶች ምን ያክል ይኮርቡ ይሆን? ኢንጂነር የሆነ ልጅ አላቸው በከፍተኛ የትምህርት ቤት ደረጃ በከፍተኛ ማይረግ የተመረቀ ልጅ አላቸው እናቶች ምን ያክል በትቢት ይነፉ ይሆን? እመቤታችን ግን መልአኩ ቅዱስ ገብርኤል ሰማይና ምድር የማይችሉት ጌታ ዓለማትን ሁሉ የሚመግበው ንጉሥ በማይጸኑ እንዲያድር ከነገራት በኋላ ኤልሳቤጥ መታ ትጠይቀኛል አለችም። ኤልሳቤጥ መታ ትጠይቀኛል አለችም። እመቤታችን ቅድስት ድንግል ማርያም ኤልሳቤጥን ለመጎብኘት ተራራማ ሀገር ወደሆነው ወደ ገሊላ ወጣች። እስቲ አስቡት፣ ከእኛ መካከል ማን ነው የከበረ የዓለማዊ ደረጃ ላይ ሆኖ ታናሽ የሆነችውን በጸጋ ከሷ ወደምን ታንሰው በሀብታችን ወደ ታች ከሆነው ሰው ጋር ብርቱ የሆነ ግንኙነት የሚያደርግ ማን ነው? እመቤታችን ግን ኤልሳ ቤጥን ለማገልገል ይገርመኛል። በእውነት ይደንቀኛል። እኛ አገልጋይ መሆን ራሳችንን ዝቅ ማድረግ አቅቶናል። የንጽህና ሁሉ አክሊል የመመኪያችን ዘውድ የሆነች እመቤታችን ግን ኤልሳቤጥን ለማገልገል የልጁ አገልጋዩን ወደ ጸነሰችው ሴት ቤት ወደ ተራራማው አገር ሄደች። በዛም ሰዓት ሂዳ ኤልሳቤጥ በጣም ገረማት፣ መንፈስ ቅዱስ ስለገለጠላት። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ኧረ ይሄስ ጸጋ አይገባኝም። እኔ ወደ አንቺ ልመጣ ሲገባኝ አንቺ ወደ እኔ ትመጫለሽን? አለቻት። እመቤታችን ቅድስት ትሕትናዋን አታደንቁም? እሷ በእውነት መመስገን የለባትም? ስለ ትሕትና ከጌታ ቀጥሎ ይነገር ከተባለ የትሕትና እናት አስተማሪ ማን ናት? እመቤታችን እኮ ናት። አንድ ሰው ደና ስብከት ከሰበከ እሚያስረቀርቅ ድምፅ ኑሮት አውደ ምረት ላይ ቆሞ ከዘመረ አንዳንድ ሥራዎችን ስራዎችን ለመስራት በቤተ ክርስቲያን ውስጥ አስተባባሪ ሁኖ ከተሳካለት፣ አዎ በትቢት ይወድቃል። በትቢት ይጎዳል ነፍሱን እስኪያጣ ድረስ በእግዚአብሔር ፊት በእግዚአብሔር ጸጋ የተሠራውን ይሄን ሥራ በራሱ እንደተሰራ አድርጎ ይቆጥራል። ማርያም ግን ያነን ሁሉ ምስጥር በማህፀኗ ቢከናወን በትቢት አልተነፋችም። የመጀመሪያይቱ ሔዋን ግን አዎ አምላክነትን ሽታ የማይገባትን ነገር ፍለጋ ፍጥረትን ሁሉ ወደ ሞት እንዲያዘግም ምክንያት ሆነች። ሔዋን በሞኝነት ባለማስተዋል ያለምንም ጥያቄ የእባቡን መልእክት ስትቀበል ዳግሚት ሔዋን ቅድስት ድንግል ማርያም ግን አስተዋይ በመሆኗ ነገሩን የበለጠ ለመረዳት አጥብቃ ጠየቀችው። እንግዲህ አስቡ። ጸጋን የመላብሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። ይሄ ሰላምታ ለማንም ተሰጥቶ አያቅም በመጽሐፍ ደረጃ ይሄን ሰላምታ ያገኘ ከፍጥረት ሁሉ ማንንም መጥቀስ አንችልም እመቤታችን ግን ከሰላምታ ሁሉ የከበረውን ሰላምታ ያውን ከሊቀ መላእክት ከቅዱስ ገብርኤል ስትሰማ ወዲያውኑ ወከክ ብላ በውዳሴ ከንቱ ተሸንፋ የተቀበለች አይደለችም ብልህና ልባም ሴት ታላቅ እመቤት ናትና ነገሩን መመርመር ጀመረች ይሄ እንዴት ያለ ሰላምታ ነው አለችው ይሄ እንዴት ያለ ሰላምታ ነው ስትለው፣ መልአኩ ቅዱስ ገብርኤልም እንዲህ አላት፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷም ባየች ጊዜ ንግግሩ በጣም ደነገጠች። እንዲህ ያለ ሰላምታ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ አላት፣ ሰላምታውን አትፍሪ ሔዋን መጀመሪያ በወደቀው መልአክ እንደተሳሳተችው ያለ ሰላምታ አይደለም። ያነ የሽንገላ ሰላምታ ነበረ፣ ያነ ፍጥረት ሁሉ የጠፋበት ሰላምታ ነበረ። ያንቺ ግን ሰላምታ ያንቺ ግን ክብር ከእግዚአብሔር ዘንድ ተልኬ የምነግርሽ ነው አላት። ያንቺ ግን ክብር ልዩ ነው አላት። ያንቺ ክብር ዓለም የሚጠፋበት ክብር አይደለም። ያንቺ ሰላምታ፣ ያንቺ ምስጋና ዓለም ሁሉ የሚድንበት ምክንያት ድሂን ነው አላት። በጣም ይገርማል። ስለ እመቤታችን እናጥና ከተባለ ስለ ሙሉ ክርስትና እንደማጥናት ነው። ምክንያቱም በወንጌል ልክ ያለች ሴት ማለት እመቤታችን፣ በወንጌል ልክ ማንም፣ በወንጌል ልክ የለም። ወንጌል በፍጥረት ልክ ይሰፋ ከተባለ በእመቤታችን ልክ ነው የሚሰፋው፣ የሚተረተረው በእሷ ልክ ነው። ጌታ ኢየሱስ ክርስቶስ ከሰው ሁሉ ልጆች መካከል ንጽሐ ባህሪ ሆኖ እንደኛ ፍጡር ሳይሆን የፍጡርን ስጋ የለበሰው እሱ ሮል ሞዴላችን ቢሆን አብነት ቢሆንን ከፍጥረታት መካከል ግን እንደመቤታችን አብነት የሆነ ማንም ሰው የለም። ዛሬ እኮ እናውቃለን በተለያየ መድረክ ላይ የፈውስ አገልግሎት ፈጸምን ብለው ራሳቸውን እንደ ትልቅ ባላ አምባሳደር እንደ እግዚአብሔር ባለሟል እንደ ነብይ እንደ ተለያየ ነገር ቆጥረው የሚ በትቢት ተነፍተው ያሉ ሰዎችን እኮ እናውቃለን። እመቤታችን ግን ዓለም ሁሉ የተቀደሰበትን ጌታ ወልዳ እንዲህ አለ ሐሳብ በህሊናዋ አልተመላለሰም። ነገሩንም ልባም በመሆኑ አጥብቃ ፈተሸችው። ሔዋን ለሰው ዘር ውድቀትና ሞት ስታመጣ፣ እመቤታችን ግን መድኃኒትና ህይወትን ወለደችልን። ሔዋን የህይወትን ዛፍ እንዳትቀርባት ስትከለከል፣ ቅድስት ድንግል ማርያም ግን የህይወት ዛፍ የተባለ ጌታን ራሱን ወለደችው። በእውነት በእሷ የተደረገ ነገር ድንቅ ነው። ነኪር ነገሩ በእንቲአኪ፣ በአንቺ የተደረገ የእግዚአብሔር ከተማ ሆይ በአንቺ የተደረገ ድንቅ ነው አላት እኮ ነብዩ ሲናገርላት። አዎ ሔዋን እግዚአብሔርን አትብል የተባለውን ዕጸ በለስ በልታ ለባሏ ካበላች በኋላ ወደ ህይወት ዛፍ እንዳትቀርብ በኪሩቤር ሰልፍ ገነት እየተጠበቀች እሷም ከገነት ተባራ ወጣች። እመቤታችን ቅድስት ድንግል ማርያም ግን የሕይወት ዛፍ፣ ዓለም ሁሉ የዳነበት ዓለምን ሁሉ ከእለት ከእለት ኃጢአቱ የሚያነጻ ንጉሥ የሆነ ክርስቶስን ወለደች። ለዓለም ሁሉ መንጻት ምክንያት ሆነች። ሔዋን ወደ ኤዶም ገነት እንዳትገባ መልአኩ የእሳት ሰይፍን ይዞ ሲጠብቅ፣ ቅድስት ድንግል ማርያም ግን መልአኩ በፍቅር ይጠብቃት ነበረ። በሔዋን አለመታዘዝ ምክንያት የገነት ደጅ ሲዘጋ፣ ዳግሚት ሔዋን ቅድስት ድንግል ማርያም ግን የአምላክን ፍቃድ ታዛ ጌታን በመውለዷ የገነት በር እንዲከፈት ምክንያት ሆነች። ሔዋን በደረሰባት እርግማን በጣርና በጭንቅ ስትወልድ፣ ቅድስት ድንግል ማርያም ግን በግብረ መንፈስ ቅዱስ ያለምንም ሕማም ጌታ ኢየሱስ ክርስቶስን ወለደች። ሔዋን የወለደችው የበኩር ልጇ ቃየል በደልና የነፍሰ ገዳይ መጀመሪያ ሲሆን ቅድስት ድንግል ማርያም ግን የወለደችው አንድያ ልጇ ኢየሱስ ክርስቶስ የዓለም መድኃኒት የትንሣኤው በኩር ሆነ። ሔዋን በስጋ ሕያዋን ሁሉ እናት ስትባል ቅድስት ድንግል ማርያም ግን የሕያዋን የቅዱሳን ሁሉ መንፈሳዊ እናት ተባለች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26። ሔዋን በኃጢአት ወደ አፈር ስትመለስ ቅድስት ድንግል ማርያም ግን በንጽህናዋ በቅድስናዋ ምክንያት በልጇ ሥልጣን ወደ ሰማይ አረገች። እመቤታችን ቅድስት ድንግል ማርያም እንናገርላት ከተባለ በእውነት አንደበታችን ስለ እሷ ክብር አምልቶ አስፍቶ የመናገር አቅም የለው። ከፍጥረት ወገን ሁሉ የተለየች ናት። ሊቃውንት ስለ እሷ የተናገሩት ወደው አደለም ሊናገሩላት ስለሚገባ ከዛም ባለፈ በድህነታችን ውስጥ ስላላት ሱታፌ እግዚአብሔር አምላክ ስጋ ለበሰ ለማለት ጥንተ ነገሩ እሷ ስለሆነች ነው። እግዚአብሔር እኮ እናት አለው። ይህን አታደንቅም? በእውነት እግዚአብሔር ደግሞ እናቱ ቅድስት ድንግል ማርያም ናት። ይህንን ምስጢር ሊቃውንትም አርቀው አስፍተው አምልተው የነገሩ ለዛን